መኪና ማሽከርከር በጣም ክብደት አለው፣ ያነጫነጫል፣ የነበረውን ባህርይ ይቀይራል። መኪና ላይ እስከወጣ ድረስ የሚያሰራ አካልም ቢሆን ከፍሎ ሊያሰለጥን ይገባል። የተገልጋዮቻቸው ስራ እንዲቀላጠፍና ድካም እንዲቀንስ በማድረግ ጉልህ ሚና ያላቸው ሾፌሮች በባህሪ ለውጥ ምክንያት ከተገልጋዮቻቸውና ከሌሎች በስራ አጋጣሚ ከሚያገኟቸው ሰዎች ጋር ያልተገባ ቃል ሲለዋወጡ ማየት የተለመደ ሆኗል። ዓለም ላይ እየተከሰቱ ካሉ ከባድ የትራፊክ አደጋዎች ውስጥ 95 በመቶ የሚሆኑት በሰዎች ስህተት ምክንያት የሚከሰቱ ናቸው። የአሽከርካሪዎች የባህሪ ለውጥ ደግሞ ዋነኛው መንስኤ ስለመሆኑ መረጃዎች ያሳያሉ። እጆቻቸው ከተሽከርካሪው መሪ ጋር እግሮቻቸው ከነዳጅ ከፍሬንና ፍሪሲዮን ጋር ከመገናኘታቸው በፊት ምስጉን የነበሩ ሰዎች ሳይቀር የመኪናውን መሪ መዘወር ሲጀምሩ ከሚያገለግሉት ተሳፋሪ ከተራ አስከባሪው እንዲሁም ከትራፊክ ፖሊሶች ጋር በምክንያትም በድንገትም ቁጣ ቁጣ ሲላቸው፣ ብስጭት ሲነግስባቸው፣ ጸብ ሲያንዣብብባቸው፣ ፉክክርና ድብብቆች ሲደጋግሙ መመልከት አዲስ ነገር እየሆነ አይደለም። ያ ትላንት የተመሰገኑበት በጎ ባህርያቸው ዛሬ ላይ ተለውጦ በምሬት ሲነሳ መልካም ሰው አልነበር እንዴ እስኪባሉ ለትዝብት ይጋለጣሉ። ምንም እንኳን ምስጉንና ጠንቃቃ አሽከርካሪዎች ቢኖሩም በቁጥር ያነሱ በመሆናቸው የሾፌሮች ስም ሲነሳ የተማራሪው ብሶት አብሮ መነሳቱ አይቀሬ የሆነ ነው። አቶረሻ ድባል አለው ከአዲስ አበባ ተጠቃሚ ነው። እኔ ብዙ ጊዜም እጣላለው ታክሲ ላይ ትርፍ ታሪፍ ከታሪፍ ጭማሪ ማስከፈል፣ ሰው በሰው ላይ የመደረብ እንደገና ደግሞ ትርፍ ጭነው መንገድ አደባባይ ወይም ደግሞ የተከለከለ ቦታ ላይ ወይም ትራፊክ ካለ ውረድ በማለት እንደዚህ ሰው የማንገላታት እንደዚህ ዓይነት ነገሮች የምናየው ነው። የመከለት ክስተት ነው። ሹፌሮች በአብዛኛው ደንበኛ ክቡር ነው እና የማክበል ነገር የለም። የመሳደብ የማንጓጠጥ ክብር ያለመስጠት በትራፊክ ሕግ ላይ የሚሰጡ አንዳንድ ትምህርቶች አሉ። ይህን አይከታተሉም፣ እነሱ አይስሙም። ምን አይነት ስነ ምግባር እንደሆነ እ አይገባኝም። የመንጃ ፈቃድ ትምህርት ሲሰጥ የስነ ምግባር ትምህርትም አብሮ ይሰጣል። ሆኖም ግን የአሽከርካሪዎች ስነ ምግባር መግራትን አልቻለም። ነገሩ ይበልጥ የሚያስገርመው ደግሞ የስነ ምግባር ጉድለት በሰፊው የሚታየው ከነባር አሽከርካሪዎች ይልቅ ከትምህርት በቅርብ በወጡ ጀማሪ ሾፌሮች ላይ ነው። ለመሆኑ ባህሪያቸውን የሚቀይረው ምስጢር ምንድን ነው? ሾፌሮቹ ምላሽ አላቸው። አድማሱ ገስ እባላለሁኝ። የስራ ደረጃ ሾፌር ነው። ወደ 40 ዓመት አካባቢ አሽከርክር ያለሁ ከተማ ውስጥ መሆን መኪና ማሽከርከር በጣም ክብደት አለው። ያነጫንጫል፣ እረፍት ማጣትም አለ። ተሳፋሪዎች ደግሞ እንደዛው እንደ ሾፌሩን ባህር የሌላቸው ሊኖሩ ይችላሉ ከነ በነሱ አቃ እንትንም ያው ያበሳጫቸዋል። ያም ሊሆን ይችላል። እንዳላየረ ይባላል ሲሉ ሹፌር ሆነ ለሁለት ለሶስት አመት በደንብ የሆነ የማሽከርከር ብቃት እስከሚረጋገጥ ድረስ ባህሪ ይቀየራል። ያ በሂደት ግን ሚይተናል እየቆይ ሚወለጅ ስትቆይ በጣም እየቆይ ስትሄድ እየተረጋጋ ትሄዳለ። ሁሉም አደለም። እንደነዚ አይነት ባህሪ ያላቸው አይተ ከሆነ ወጣት የሆኑ ሰዎች እድሜ ገፋ እያለምን ቤተሰብ የመሰረት ክስቀል እየቀሰቀስክ ነው ትሄደ ስሜ ካሳሁን በላይ ይባላል። በአሽከርካሪነት 21 ዓመት አገልግያለሁ። ተራ ጠብቀው የሚጭኑ ህዝብ፣ የሚሆነ እቃ ሊሆን ይችላል። የተለያየ ባህሪ፣ ጸባይ አላቸው። ምክንያቱም ጸባያቸው ምድ አዋዋልን አኗኗርን ይመስላል። አሽከርካሪ በእርግጥ አሁን በመደበኛ የመስመር ሰራተኛ ለምሳሌ እንደ ጅቡቲ ምናሜ ይለያል፣ የነሱ ጸባይ ለምሳሌ ታክሲ ጋር ብትሄድ ተሳዳቢ፣ ተነጫናጭ የሆና ወይ ተጫዋጭ የሆነ ነገር ነው የሚሉት። ምክንያቱም አካባቢውና ማህበረሰቡ ነው የሚመስሉ ምክንያቱ እዛ የሚወጣው የሚገባ የሚወርደው የሚወጣው ሰው የተለያየ ስለሆነ የዛም ባህርይ ይዛል። ይናገረኛ ብሎ ስለሚ ቀድሞ የሚናገር ና ስድብ የተለያየ አጉል እንትኖች አሉ። እዚህ አሁን የጭነት ተሽከርካሪዎች ደግሞ ተራ አለ። እዛ ጋር የሚያለው ባህርይ ይለያል። በእርግዜ ይሄ ቃጢራ የሚነዱት የተለየ ባህርይ ያላቸው ሱሰኛ ሊሆን ይችላል። ተሳዳቢ፣ ተጫዋጅ፣ ዘፋኝ እንደዚህ አሉ ቢያንስ እኔ አሁን በራሴ የሚከፈለው ሶስት ብዬ ነው የሚከፍለው ሶስት ወይ አራት አሽከርካሪ ባህሪዎች አሉ። ምክንያቱም በጣም ጨዋ ትሁት አለ፣ በጣም ተሳዳቢ ተነጫናጭ አለ። ቢያንስ አንዳንዱ ተምሮ ከወጣ በኋላ እዛ ለምሳሌ ታክሲ ላይ ቢወጣ ያ የነበረውን ባህሪ ይቀይረዋል። ተሳዳቢ ተጫዋቹ የሆነ ነገር በቃ እንደዚህ፣ ሱሰኛም ሊሆን ይችላል እንደዚህ ይሆናሉ እና ምንድነው የሚሆነው የነበረበትን ሰው ያኛውን ያኛውን ባህል ነው የሚኖር ሰው ማለት ነው። አንዳንድ ሹፌሮች አሉ ዝም ብሎ በማሽከርከር ላይ ያለ ዝም ብሎ ያለ አግባብ መንገድ እያቋረጡ ንገቧሉ። እነሱ እነሱ አሁን ሊያበሳጭ ይችላል። ዝም ብሎ ቆርጦ ያለ አግባብ የሚነሉ እግረኛ ላይ ውሀ እየረጩ ሄደዋሉ። ስነ ምግባሩ ለብ ለብ ቢሆን አለ የለም አይደለም ወረቀ ወረቀት ላይ ያለው ግን መሬት የለም። አሁን ለምሳሌ አንተ መስመርህን ይዘህ እየሄድክ ሌላ ሰው መጥቶ ሲያቋርጥብህ ወጥተህ ልትሳደብ ይችላል። ያኛው ያጠፋው ሁሉም አይደለም እኮ ምን መስመር አያያዝ ላይን ምናምን እኛ አገር የለም። ትርምስምስ ያላነዳዳረ ያ ነው ኩባሬን የሚቀይር። አንተ ቆመት ትውላለህ እንጂ ለአንተ ቅድሚያ የሚሰጣለን የለም። ህጉን አክብሬ እሰራለሁ ካልክ እንደ ታክሲ ሕገወጥ ካልሆንክ ቤትም ላደርስ ትችላለህ። የቤቱን ጣጣ ሹፌሩ ላይ ረዳቱ ላይ የሚሳደብ አይደል? የቤቱን ጣጣም እዚያ ጋር የሚወርዳል፣ ሁሉንም ይወጣባል። ያሁን ይሁን ነው፣ ያ ሹፌሩ ወይም ረዳት መርሲ ምንስት ያ ነው እንትን የሚባለው ይሄ ሹፌር ይሄ ረዳት ተብሎ ነው እንትን የሚባለው። እና ሁሉም የየራሱ ባህሪ ያለው በእርግጥ አሽከርካሪ ከራሱ ህይወት አልፎ ንብረቱን የሰውየው የተሳፋሪ ነው፣ ብዙ ህይወት ነው እንትን ይዞ ያለው። አሁን ሰው በተለምዶ እነዚህ ሹፌሮች ምናምን ይባላል አይደለም። ሹፌር በጣም በጣም በጣም የተከበረ ነው። ከማን የሀገር መሪውን በለው የሃይማኖት መሪውን በለው፣ ብዙ ባለስልጣን፣ ብዙ ህይወቶችን ይዞ ነው የሚሄደው። ግን ያ ሹፌር የሆነ ነገር ቢያደርግ የብዙ ነገር ነው ይዞ የሚጠፋ ገብተዋል። ለምሳሌ አንድ ሰው የሚያስተዳድረዋል ልጆቹ፣ ከዛ ወደኋላ ብዙ ሶስት አራት ነገር ብዙ የሚጠፋ ቃልቺ አፕሊኬሽን እንኳን በየጊዜው አብዴት እንደሚደረገው ሰው ነንና እኛም የተለያየ ስልጠና ባለ ዝም ብለ ሙጭጭብ ለመቅረት የለብን። ዛሬ ነገሮች እየተቀያየር ድሮ ማኗን ነበር፣ አሁን ሌሌቲክ እየመጣ ነው። የተለያዩ ስልጠናዎች ያስፈልጋል። ከጊዜው ጋር የሚሄድ ስልጠና ማለት መኪና ላይ እስከወጣ ድረስ የሚያሰራ አካልም ቢሆን ከፍሎ ሊያሰለጥን ይገባል። የባሬ ለውጥ ያኔ ይመጣል። ከበድ ያለ ነው። ትምህርቱም በጣም ፈታኝ ነው። በበረሃ ላይ፣ በከተማ ላይ፣ ዳገት ኩልኩለ ብዙ አይነት እንደዚህ አሁን እዚህ የአዲስ አበባ ውስጥ ወይም እንደዚህ ትምህርት ቤቶች እንዳስተማሩ እንደሚያስተምሩት አይደለም። ረጅም የሌሊትም የቀንም ነው። እኛ የተማርነው ና በከባድ መኪናም ጭምር ነው። ተሽከርካሪ የተማር ነው በእርግጥ አሁን መካከለኛ ማስሸከረክረው ግን፣ ስራችን በጣም ፈታኝ ነበር ስንማር የነበረ በጣም ትሁት እንድንሆን ላሳፈር ነው ሰው ወይም ለጫን ነው እቃ ምን ያህል እንትን ክብደት ሰጥተን ማሽከርከር እንዳለብን የተማር ነው። ህዝብ ከሆነ ምች ነው ህዝብን እንዴት ማገልገልና እንዴት በአግባቡ ከመነሻው መድረሻው ድረስ እንዴት ማድረስ እንዳለብን በብዙ መልኩ ነው የተማር ነውና በጣም በእኛ ጊዜ የነበረው ትምህርት በጣም ከባድ ነው። ቢያንስ ለስራ ተልከህ ከጫንከው ውጪ ወይም ትርፍ ወይም ከተባለ ውጭ እናትም እንኳን ብትሆን አጫን እስከ መባል ድረስ፣ ምክንያቱም ያ ከባድ ሪስክ ስለሆነ ማለት ከተባለ ውጭ መጫን ራሱ ወይም ከተልእኮ ውጭ ማድረግ ሌላ አደጋ ያስከትል ወይም ለአደጋው ተጠያቂ ማን ሊሆን ለሚችል ስለሆነ እስከዚህ ድረስ ነበር የምንማረው እና አሁን አሉ። ሁሉም ሾፌር አሁን አንድ አይደለም። ጥናቶች እንደሚያስረዱት በተለይም አዳዲስ አሽከርካሪዎች በሌሎች አሽከርካሪዎች፣ በእግረኞች፣ በተሳፋሪዎች ልዩ ልዩ ባህሪ ወይም በትራፊክ መጨናነቅ ምክንያት ንዴትና ትዕግስት ማጣት ሊታይባቸው ይችላል። የሥነ ምግባር ትምህርትና የማሽከርከር ሥልጠና በሚገባው መጠን ሳይሰጥ ሲቀር፣ ከመጠን ባለፈ የራስ መተማመን በሾፌሮች ሲታይ በቂ ጥንቃቄም ሳይደረግ ሲቀር በተሳፋሪዎችና በአሽከርካሪዎች መካከል ጸብ የመፈጠር እድሉ የሰፋ ይሆናል። የስፕራይ ጠርሙስ ይዞ ወረደ ባለ ታክሲ አለ፣ ሊመታኝ የውነት ነኝ። ስለዚህ ብዙ ነገር እንደዚያ ነገር ይገጥመናል፣ ግን እነሱን ዝም ብለን ነው የምናልፈው። እነሱ ግን ስታት ሲሰሩ ምንም ነገር መባል አይፈልጉም፣ ምንም ነገር እንትን መስማት አይፈልጉም። ሰው ላይ ግን ሲያደርግ እኛ ከቀደምናቸው እንኳን የሚናገሩ ችግር ያስጠላል። ዶክተር ድዋይት ሄኒሰን የአሜሪካ የሥነ ልቦና ማኅበር አባል ናቸው። በአሽከርካሪዎች ባሕሪ ላይ በርካታ ጥናቶችንና ንግግሮችን አድርገዋል። እሳቸው በዚህ ጉዳይ ላይ ሲናገሩ እንዲህ ይላሉ። ሰዎች በመንገድ ላይ የሚያሳዩት ባህሪ ከወትሮ የተለየ ሊሆን ይችላል። በመደበኛ ሕይወታቸው የተረጋጉና ጨዋ የሆኑ ሰዎች እንኳን መኪና ሲያሽከረክሩ ቁጡ፣ ጠበኛ ወይም ትዕግስት የሌላቸው ይሆናሉ። ይህ የሆነበት ምክንያት የመንገድ ላይ ሁኔታዎች እንደ ትራፊክ መጨናነቅ፣ የጊዜ ጥረትና የሌሎች አሽከርካሪዎች ስህተት በውስጣችን ያለውን ብስጭት ስለሚያቀጣጥሉት ነው። የመንገድ ላይ ቁጣ ተብሎ የሚታወቀው ይህ ባህሪ በቀላሉ የሚጀምረው በትንሽ ብስጭት ነው። ነገር ግን ይህ ብስጭት በትክክል ካልተያዘ ወደ ጥቃት፣ ከመጠን በላይ ፍጥነትና አደገኛ የማሽከርከር ልምዶች ሊያመራ ይችላል። አንዳንድ ሰዎች በተፈጥሯቸው ለቁጣ የተጋለጡ ወይም ትግስት የሌላቸው ሊሆኑ ይችላሉ። ነገር ግን ጭንቀት፣ የግል ችግሮችና ከመጠን በላይ በራስ መተማመን የመንገድ ላይ ባህሪያችንን በእጅጉ ይለውጡታል። ቁጣንና ብስጭትን በመቆጣጠር ትኩረታችንን በመንዳት ላይ ብቻ በማድረግና የሌሎችን ስህተት የመቀበል ብስለት በማዳበር የመንገድ ደህንነትን ማሻሻል እንችላለን። የመንገድ ላይ ደህንነት የሁላችንም ኃላፊነት ነው።